ጤና ይስጥልኝ ውድ የአዲስ ህይወት ፕሮግራም ቤተሰቦቻችን፣ በዛሬው የአዲስ ህይወት ፕሮግራማችን ላይ የስጋ ደዌ በሽታ ወይም ሌፕረሲ ተብሎ በሚጠራው ላይ የተወሰነ የጤና መረጃዎችን ልንሰጣችሁ ወደድን። የስጋ ደዌ በሽታ ወይም ሌፕረሲ በዓይን በማይታይ ማይኮባክቴሪየም ሊፕሬ በተሰኘ ጥቃቅን ተዋሲያን አማካኝነት የሚመጣና በአብዛኛው ጊዜ የቆዳን፣ የነርቭ ህዋሳትንና አይንን ያጠቃል። በቶሎ ህክምና ካላገኘም ከፍተኛ የአካል ጉዳት ከማስከተሉም ባሻገር በታማሚውና በቤተሰቡ አባላት ላይም ማህበራዊና ስነልቦናዊ ጫናዎችን ሊያስከትል ይችላል። በዛሬው የአዲስ ህይወት ፕሮግራማችን ላይ ስለ ምልክቶቹ መንስኤውና መፍትሄው ወይም ህክምናው በሰፊው እናወራለን። መልካም ጊዜ። ስጋ ደዌ በሽታ በእንግሊዝኛው ሌፕረስ ይባላል። በዋነኛነት በሽታው በባክቴሪያ አማካኝነት የሚከሰት አካላችን ላይ ከፍተኛ የአካል ጉዳት የሚያስከትል በሽታ ነው። በባክቴሪያ በጀርም የሚተላለፍ በሽታ ነው ማለት ነው። እንግዲህ የስጋ ደዌ በሽታ ቅድም እንዳልኩት ባክቴሪያ ነው። ያ ደግሞ ጀርም ብዙ ጊዜ በአፍንጫችን ሊገባ ይችላል። በዛ ምክንያት ወደ ሰውነት ገብቶ ወደ ነርቭ ሄዶ ነርቮቹን፣ እጅና እግር ያሉት ነርቮች፣ አይናችን ያሉ በመጉዳት የአካል ጉዳት ያመጣል ብለናል። ስለዚህ በባክቴሪያ ነው ስንል ማንኛውም የባክቴሪያ በሽታ ከሰው ወደ ሰው የመተላለፍ እድል አለው ያልታከመ ሰው ካለ ለረጅም ጊዜ አብሮ በመኖር ሕክምናውን ያልወሰደ ሰው ካለ በሽታው የመተላለፍ እድል ይኖራል። በተለይ በሚያስነጥሱበት ጊዜ ካፍንጫቸው ብዙ ፈሳሽ ካለ እዛ አብሮ የሚኖር ሰው ለረጅም ጊዜ ለባክቴሪያው ከተጋለጠ የበሽታው እያዝድሉ ከኖርማል ሰው በአስር እጥፍ የጨመረ ነው። ስለዚህ የመያዝ ቻንስ ይኖረል። በበሽታ የመተላለፍ እድል አለ ካልታከሙ ሰዎች። የታከመ ሰው ግን ከሆነ በፍጹም በሽታ ይተላለፍ፣ በመጨባበጥ በመነካካት አብሮ በመብላት የሚተላለፍ አለ። ህክምናው ያው መድኃኒት መወሰድ ግዴታ ነው። መድኃኒቱን ከወሰድን ባክቴሪያ ከሰውነታችን ይወጣል። ከዛም በተጨማሪ የአካል ጉዳት አይደርስብንም። ስለዚህ ሌፕረሲ ወይም ስጋ ደዌ በሽታ በፈጣሪ ቁጣ አይመጣም። ከተለያየ በዘር አይመጣም። ከእግዚአብሔር ቁጣም አይደለም። ማንኛውም ሰው ሊይዘው የሚችል በሽታ ነው። ስለዚህ አንድ ሰው ሲታከም ወደ ሌላ ሰው እንዳይተላለፍ የማድረግ እድል አለው ማለት ነው። ስለዚህ መድኃኒቱን መጀመር በተለይ ቶሎ መጀመር በሽታው ከፍተኛ አካል ጉዳት ሳያደርስ ማዳን ይቻላል። በቀላሉ የሚድን በሽታ ነው ስጋ ደዌ በሽታ። ዋናው ነገር ሰዎች በሽታው ምልክት ሲኖራቸው ቶሎ ወደ ጤና ተቋም ከሄዱ ምልክቱን አይተን ምርመራዎችን በማድረግ መድኃኒት እንዲጀምሩ ማድረግ ነው። መድኃኒቱም ነፃ ስለሆነ የሚሰጠው፣ መድኃኒቱም በሁሉም የጤና ተቋማት ይገኛል። በነፃ ነው የሚሰጠው አስቸጋሪም አይደለም። የሚዋጥ ኪኒን ነው። በቀላሉ ሊወሰድ ቤታቸው ሄደው የሚወስዱት ነው። የሚወጡት መድኃኒት ነው። መድኃኒቱም ከፍተኛ ጉዳት አያደርስም። አንዳንድ መድኃኒቶች ሰውነት ላይ ጉዳት አያደርሳሉ። የስጋ ደዌው መድኃኒት ግን የሚያጠቡ እናቶች፣ እርጉዞች ሁሉ ሊወስዱ የሚችሉት ወደ ህጻናት ላይ ያው ያልተወለዱ ልጆች እነሱ እንኳን የማይጎዳ ነበር በጣም ምንም ጉዳት የሌለው በጣም ግን ፍቱን የሆነ መድኃኒት ነው ለማለት ነው። እንግዲህ ባክቴሪያው በዋነኛነት ቆዳችን ላይ ምልክቶች ያሳያል። ነጣ ነጣ ያሉ ገርጣ ገርጣ ያሉ ምልክቶች የሰውነት አካላችን ላይ ሊወጣ ይችላል። ከዛ በተጨማሪ ጉብታዎች ፊት አካባቢ ላይ ጆሮ ላይ፣ አፍንጫ ላይ ጉብታዎች ሊወጡ ይችላሉ። እነዚህ ጉብታዎች ወይ ደሞ ቆዳችን ወዳችን ላይ የሚታዩ ምልክቶች በዋነኛነት እነሱ ናቸው። ከዛ በተጨማሪ ነርቭ ላይ በተለይ እጅ ላይ፣ እግር ላይ ያሉ ነርቮችን ባክቴሪያው ስለሚያጠቃ እጅ እግር በደንብ እንዳይሰማ የሆነ ነገር ሲነኩ መደንዘዝ ስሜት፣ የማቃጠል ስሜት፣ የመውረር ስሜት፣ እንደ መርፌ የሚጠቀጥቅ ስሜት እጅና እግራቸው ጣቶቻቸው ላይ ስሜት ይኖራል፣ ማለት ነርቭ ስለሚጎዳ። በዚህ ምክንያት እጅና እግራቸው ስለማይሰማ እግርና እጃቸው ላይ የሆነ ነገር ሲነካቸው ቶሎ የመቁሰል ባህሪ ይኖራል። ስለዚህ የስጋ ደዌ በዋነኛነት እጅን እግርን ይጎዳል። በተጨማሪ ደግሞ አይናችን ያሉ ነርቦችን ስለሚጎዳ አይናችን ላይ ከፍተኛ ጉዳት ሊያመጣ ይችላል። ካልታክ እግራችንን ቢሆን የመደንዘዝ ነርቡ ስለሚጎዳው ስለ መድከም እግራችንን መንቀሳቀስ ሊያስቸግር ይችላል። ስለዚህ በተለይ ስራ በሚሰሩበት ጊዜ በሚንቀሳቀሱበት ጊዜ ጥሩ ጫማ ካላደረጉ መርፌ ሊወጋቸው ይችላል፣ ጠርሙስ ሊወጋቸው ይችላል፣ ሚስማር ሊወጋቸው ይችላል፣ እሾክ ሊወጋቸው ይችላል። ስለዚህ በተለይ ገበሬዎች ስራ ሲሰሩ ጭቃ አካባቢ ሲሆን ባዶ እግር ሲሰሩ ሊወጋቸው ይችላል። ያን አይሰማቸውም አይሰማችሁም። ስለዚህ ስለዚህ ጠርሙስ ሊወጋቸው ይችላል። ያን አይሰማቸውም። በኋላ ቤት ሲሄዱ እግራቸው ደምቶ ቆስሎ ሊያገኙ ይችላል። ብዙ ጊዜ እግር ላይ ቁስለትን ሊያመጣ ይችላል። በተለይ ደግሞ እግራችን ላይ ነርቡ ስለማይሰማ ረጅም ጊዜ የሚቆይ ቁስል እግር ላይ እጅ ላይ ካየን ብዙ ስሜት የሌለው ብዙ ማም አይነት ከሆነ የስጋ ደዌ አንዱ ሊያመጣው የሚችለው በነርቭ ጉዳት ምክንያት ቁስለት ያመጣል ማለት ነው። ጋ ደዌ ተጋላጭ ማንኛውም የህብረተሰብ ክፍል ተጋላጭ ነው። ማንንም ሰው ሊይዝ ይችላል። ሴት፣ ወንድ፣ ከህጻናት ጀምሮ እስከ አዋቂ በማንኛውም የእድሜ ክልል ያሉ ቅድም ነው፣ በባክቴሪያ ነው ብለናል። ስለዚህ የተለየ የሚጠቁ የህብረተሰብ አካሎች የሉ፣ እንደ ማንኛውም ሰው ሁሉም ሰው በበሽታ የመጠቃት ምናልባት አንዳንድ ቦታዎች ህክምናው ካልተወሰደ በቂ ህክምና ባልተስፋፋበት ቦታ ላይ ከአንድ ሰው ወደ አንድ ሰው ሊተላለፍ ይችላል እንጂ የተለየ በሽታው የተለየ ግሩፕ የለም። ማንም ሰው በዚህ በሽታ የመያዝ እድል ይኖረዋል። ስለዚህ ይሄ ችግር የሁሉም የማህበረሰብ ችግር ነው። የተለየ ነጥሎ የዚህ ማህበረሰብ የዚህኛው ክልል የዚህኛው እንትን እድሜ ክልል የሚባል ነገር የለውም ለማለት ነው እንዳጠቀ የስጋ ደዌ ምልክቶች እጅና እግር ሊያበላሽ ይችላል። እጅና እግር እንዳይሰራ በተለይ እቃ ማንሳት እንዳንችል እቃ ከእጃችን ሊወድቅ ይችላል። እግራችን መንቀሳቀስ ሊያስቸግረን ይችላል። አይናችን ማየት ላይ የአይን ችግር ሊያመጣ ይችላል። የማየት ችግር ሊያመጣ ይችላል። ስለዚህ የስጋ ደዌ ትልቁ ነገር እኛ የምንፈልገው ቶሎ ታውቆ ቶሎ ተመርምሮ እንዴት ነው። ስለዚህ የመጀመሪያው ምልክት ቆዳችን ላይ ነው የሚታየው። ነጣ ነጣ ያሉ ምልክቶች፣ ቀይ የሆኑ ምልክቶች፣ ቀላቀላ ያሉ ምልክት ሰውነት ላይ ካየን፣ ጉብታዎች፣ እነዚህ ፊት ላይ፣ ጆሮ ላይ፣ አፍንጫ አካባቢ ካየን መታየት እጅና እግራችን ላይ ማንኛውም የመደንዘር ስሜት፣ የመቆርጠም ስሜት፣ የማቃጠል ስሜት፣ እጅ አካባቢ የመስነፍ፣ እጃችን ስራ ለመስራት የመቸገር ሙሉ ለሙሉ ላይሆን ይችላል ግን ላይዘገች መጀመሪያ አካባቢ የተወሰነ መድከም ነገር እጃችን ላይ እንደፈለግን አለመታዘዝ ነገር ካለ እጅግር ላይ የበሽታው ምልክት ሊሆን ስለሚችል ወደ ምርመራ ወደ ተገቢው ህክምና ቦታ ሄዶ ምርመራዎችን ማድረግ አስፈላጊ ነው። ስለዚህ እንደ ሀገር መድኃኒቱ ይሰጣል። ነፃ ነው የሚሰጠው። መድኃኒቱም ስድስት ወር እስከ 12 ወር ነው የሚሰጠው። መለስ ያለ ከሆነ ጉዳቱ ስድስት ወር ይሰጣል። ከፍ ያለ ደግሞ ከሆነ እስከ አስራ ሁለት ወር ይሰጣል። በየወሩ እየመጡ መድኃኒቱን ይወስዳሉ ማለት። ከዚህ በተጨማሪ ደግሞ በሀገራችን አሁን አዲስ የተጀመረው ከዛ ጋር አብረው የሚኖሩ ሰዎች ለምሳሌ አንድ ሰው ብናገኝ አብሮት የሚኖሩት የማህበረሰብ ቤት በቤተሰብ ውስጥ ያሉ የጎረቤት ሊሆን ይችላል በስራ ቦታ ያሉ ሰዎችን ደግሞ ምርመራ በማድረግ በሽታው እንዳይዛቸው የመከላከል ደግሞ አንድ የምትዋጥ እንክብል አለች እሱን ይሰጣል ማለት ነው። ያን በማድረግ በኢትዮጵያ ውስጥ በ2030 በፈረንጆቹ በሽታውን ከሰው ወደ ሰው እንዳይተላለፍ ለማድረግ ያው የተያዙ እቅዶች አሉ በሀገር ደረጃ። ስለዚህ በእኛ ሀገር እንደ ሀገር ማለት ነው እየተሰራ ያለው ነገር የበሽታው ስርጭት የት የት እንዳለ ይታወቃል። በዛ መሰረት እዛ አካባቢ ያሉ ባለሙያዎች ማሰልጠን፣ ህብረተሰቡን ስለ በሽታው ግንዛቤ ማስተማር እነዚህን አጠናክሮ መስራት። አሁን የሚሰራው ስራ በቂ አይደለም፣ ግን አጠናክሮ ብንሰራ እንደ ሌሎች ሀገሮች ኢትዮጵያ እንግዲህ ከአፍሪካ አምስት ሀገሮች የዚህ በሽታ በአመት በእኛ ሀገር ሶስት ሺህ ኬዞች ይመዘገባል። ስለዚህ ይሄ ቁጥር ዜሮ ለማድረስና ማንም ሰው ከዞ ሰው ወደ ሰው እንዳይተላለፍ የማድረግ ጥረቶች እየተካሄዳሉ፣ ግን ያንን መንግስትም ሆነ ሌሎች አካላት ቢሰሩበት፣ በደንብ ቢሰራበት ለውጥ ይመጣል። ሁለተኛው የጤና ተቋም እንዳልኩት ምርመራው ይካሄዳል። በተለይ ከፍ ያለ የአካል ጉዳት ካለ ለሌፕረሲ ሕክምና የተቋቋሙ ለይህን ስራዬ ብለው የሚሰሩ እንደ አለርት ያሉ ስፔሻላይዝድ ይሆን አለርት ብቻ አይደለም፣ ቢሲዲሞ ሆስፒታል አለ፣ ወደ አራር አካባቢ ጋምቦ ሆስፒታል አለ፣ ምዕራብ አርሲ ሻሸመኔ ያለ ሻሸመኔ ሆስፒታል አለ፣ ወደ ትግራይም አለ የሚባል ሆስፒታል አለ። ወደ አማራ ክልል ደግሞ ቦሩ ሜዳ ሆስፒታል አለ ወሎ አካባቢ ማለት ሶ እነዚህ ተቋማት ዋናው ስራቸው በጣም ከፍ ያለ ጉዳት ያለበትን የደረሰበትን የአካል ድጋፍ በመስጠት የተለያዩ የተሻሉ ህክምናዎች በመስጠት ሰርጀሪዎች ድረስ ሪኮንስትራክቲቭ በጣም የተጎዳ አካል በማስተካከል ኦፕሬሽን በመስጠት ይሰራሉ። ነገር ግን ትልቁ ነገር እየተፈለገ ያለው አሁን ምንድን ነው በቀላሉ ይህንኑ ሁሉ ወጪ ሳናወጣ ቶሎ ቶሎ ታክመው ህክምናውን ብንሰራ በቀላሉ የሚድን በሽታ ስለሆነ በማንኛውም የጤና ተቋም ይካሄዳል። አንዱ የሚሰራው የአካል ዳሰሳ ምርመራ ነው። ልብሳቸውን እናስወልቃለን። ያሉትን የቆዳ ችግሮች፣ ምልክቶች፣ የከለር ለውጦች፣ ነጣነጣ ማለት፣ ቀላቀላ ማለት፣ እነዚህን እናያለን። ከዛ በተጨማሪ ጉብታዎች ካሉ እናያለን። ነርቭ ደግሞ ዳሰሳዎች እናደርጋለን። የተጎዱ ነርቮች እዚህ አካባቢ አንገታችን ላይ እጃችን ላይ እዚ መገጣጠሚያ አካባቢ ነርቦች አሉ። በመዳሰስ በቀላሉ የስጋ ደዌ ህክምና በጣም ጥሩ ነገሩ ምንድነው፣ አልትራሳውንድ አናዝም፣ ሲቲ ስካን አናዝም፣ የማራ ያናዝም። በቀላል ወጪ፣ በቀላል ምርመራዎች በሽታው ማግኘት ይገኛል፣ የሚገኝ በሽታ ነው። ስለዚህ እኛ ጋር ሲመጡ አንዱ የምንሰራው ሰራው የባክቴሪያ አለ ልየታ አለ። ከቆዳቸው ላይ ሳምፕል ወስደን ባክቴሪያው መኖሩን እናረጋግጣለን። ማለት በማይክሮስኮፕ ተመርምሮ በዛ መሰረት ታይቶ እንደ በሽታው ሁኔታ መድኃኒት ይጀመራል ማለት ነው። የስጋ ደዌ ህክምና በዋነኛነት ባክቴሪያውን ማጥፋት ስለሆነ እንክብል አለ የሚወሰድ ከዛ በተጨማሪ የአካል ድጋፍ ሪሃብሊቴሽን የሚባል አለ የማገገም እንትኑ በጣም ከፍተኛ ጉዳት ላለባቸው የምንሰጠው የአካል ድጋፍ አለ፣ ሰርጀሪዎች አሉ፣ የአይን ህክምና አለ፣ የቁስል ህክምና አለ፣ የፊዚዮቴራፒ ህክምና አለ፣ የኦኩፔሽናል ህክምና አለ። ስለዚህ ዘርፈ ብዙ ነው። ሳይኮሶሻልም አንዳንዴ ብዙ ጊዜ በስነ ልቦና የተጎዱ ስለሆነ የስነ ልቦና ምክር ድጋፍ ይደረጋል። ስለዚህ ኮምፕሬንሲቭ ነው፣ በጣም ሰፋ ያለ ህክምና የሚደረግበት ሁኔታ ነው ያለው ማለት ነው ይህንን ግን ተጠናክሮ መቀጠል አለበት። አሁን ያለውን ነገር በቂ አይደለም፣ ተሻሽሎ መሰራት ያለበትና ትክክለኛውን ህክምና ተገቢውን ህክምና ሊያገኙ ይገባል። የመጀመሪያው ነገር ባክቴሪያውን ታካሚዎቹን መለየት ይሄ ምልክት ያለባቸውን ሰዎች አንዳንድ ሀገሮች በየቤቱ እየሄዱ ለምሳሌ የበሽታው ስርጭት የበዛበት ቦታ ላይ የጤና ኤክስቴንሽን ባለሙያዎች በየቤቱ እየሄዱ ልየታ ማድረግ ምልክቶቹን ያለባቸውን ሰዎች በተቻለ መጠን በየወረዳው ያሉ ቤቶችን ማወቅ በነዛ ቤቶች ላይ ይታወቃሉ። ሄዶ ትምህርት መስጠት ግንዛቤ ከሰጠን ሰው ምልክቱን ከነገር ነው። የነዛ ምልክት ያላቸው ሰዎች ወደ ጤና ተቋሚ ይሄዳሉ። ከሄዱ ደግሞ በቀላሉ በሽታው ይለያል። መድኃኒት ይወስዳሉ። መድኃኒት ደግሞ ከወሰዱ ወደ ሌላ ሰው አይሰራጭም። እነሱም ያካል ጉዳት አይደርስባቸውም። ስለዚህ ይሄ ዋናው የመከላከል ዘዴ ነው። ቶሎ ህብረተሰቡን ማሳወቅ ስለበሽታው፣ ምልክት ያለበት ቶሎ መታከም ወደ ሌላ ሰው እንዳይስፋፋ፣ እንዳይሰራጭ ለማድረግ ያለው በሽታውን የሚከላከል ዘዴ ይሄ ነው። ሌላው ደግሞ የታከመ ሰው ካለ ከእሱ ጋር የሚኖሩት ሰዎች መድኃኒት ብንሰጣቸው፣ መድኃኒት ብናደረግላቸው እንክብል አለ የሚወሰድ የበሽታውን ለመከላከል እንዳይዝ ባክቴሪያው በሰውነት አልቸዋለ ግን ወደ በሽታ እንዳይቀየር በምንሰጠው መድኃኒት ደግሞ እንዳይዛቸው ማድረግ ይቻላል። ብዙ ሀገሮች እየሰሩበት ያለና ደግሞ ከሀያ ሰላሳ በኋላ ብዙ ሀገሮች ከዚህ በሽታ ነጻ እየሆኑ የሚወጡበት ሁኔታ እየታየ ነው። አይቀርም ምክንያቱም እንደ ቲቪ በሽታ መድኃኒት የተላመደ አይደለም። የስጋ ደዌ ህክምና በቀላሉ የሚድን ነው። ትልቁ ችግር በሽታው አለመታወቁ ነው። አንድ ሰው ቶሎ በሽታው አይታወቅለትም። የጤና ባለሙያው በቂ ግንዛቤ የለውም። ስለዚህ በሽታ ብዙ ጊዜ ሌፕረሲ ሲባል የተጎዳ አካል የሆነ በጣም አካሉ የቆሰለ በጣም የተጎዳ ነው። ግን አይደለም፣ ስጋ ደዌ እንደዛ አይደለም። ስጋ ደዌ መጀመሪያ ማንኛውም በሽታ ጉዳት አለው፣ ከፍተኛ ጉዳት ያመጣል። ሳያመጣ ግን ዝም ብሎ በቆዳ ምልክት ብቻ ሆኖ ታክመው የዳኑ በጣም ብዙ ሰዎች አሉ። ስለዚህ ስጋ ደዌ ስንል ከአካል ጉዳት ጋር አናገ አካል ጉዳት ሳይታከም የቆየ በሽታው ሳይታወቅለት የቆየ ለረጅም ጊዜ የቆየ በዛ ችግር የተጠቃ ሰው እንደዛ ነው። አብዛኛው ሰው ግን እንደዛ ሳይደርስ አክመን በቀላሉ ማዳን የሚቻል በሽታ ነው ማለት እፈልጋለሁ። ማግለልና መገለልና መድሎ የስጋ ደዌ ላይ የቆየ ታሪክ ነው። ብዙ ታሪክ አለው ማውራት እንችላለን። ያን የመገለል መድሎ አውሮፓ ውስጥ ነው የተጀመረው። አውሮፓ ውስጥ የስጋ ደዌ ታካሚዎች ሀይላንድ የሚባል ደሴት አለ፣ ተለይተው ከሰው ጋር እንዳይገናኙ በማድረግ ምግብ በመከልከል ብቻቸውን ከትልልቅ ከባድ እስረኛ ወንጀለኞች ጋር እያደረጉ የሚደረጉ ብዙ የመገለል ነገሮች፣ ታሪኮች አሉ። በእኛም ሀገር በተለያየ መልክ የተለያየ ታሪክ እንሰማለን። የመገለል ችግር አለ፣ ከፍተኛ የሆነ ችግር ነው። ስለዚህ የስጋ ደዌ እንዳልኩት ነው በጣም በጣም ማወቅ ያለብን አሁን መሆኑን የማወራው በዘር የሚተላለፍ አይደለም። ብዙ ምሳሌዎች መስጠት ይቻላል። ስጋ ደዌ ያለባት ሰው ጤነኛ ልጅ ይወልዳል። በዘር በዘር ከሆነ ለምንድነው ጤነኛ ልጅ ጥያቄ ነው። ከሆነ በባክቴሪያ ነው የመጣው በባክቴሪያ ደግሞ መሆኑን ይሄው ላብራቶሪ እኛ ጋር አለን ማየት ይቻላል። ባክቴሪያው መላይ ደግሞ ተወስዶ የባክቴሪያው ቁጥር ቀንሶ ሰዎች ጥ ነው። ስለዚህ ይሄ የተጨበጠ ሳይንስ ነው እውነት ነው የምናወራው ነገር ስለዚህ በፈጣሪ ቁጣ የሚመጣ አይደለም፣ በባክቴሪያ ነው የሚመጣው። ብዙ ሀገሮች ደግሞ ከዚህ ወጥተዋል። የፈጣሪ ቁጣ ከሆነ ለምንድን ነው የወጡት? ታክመው ይሄዳል ነው ያሉት። ስለዚህ ይሄን አስተሳሰብ በተለይ የተማሪው አካል ተምር ያለው የሚለው ህብረተሰብ ሁሉም የሚያውቀውን ማስገንዘብና የኛ የማህበረሰብ ችግር ነው። በአመት ሶስት ሺህ ሰው ነው በዚህ በሽታ የሚያዘው። ይህን እንኳን የሚያውቅ ሰው የለ። ስለዚህ ይሄ 3000 ቁጥር ማበረሰው→ ቢማርና በደንብ ቢያውቅ በሽታውን ማጥፋት እንችላለን የጠፉ ብዙ በሽታዎች አሉ ብዙ ሀገሮች አጥፍተውታል ኢትዮጵያ ግን እድለኛ አይደለም በሽታውንም አለ ቁጥሮቹ ተመሳሳይ የሚመስሉ ነገሮች በየአመቱ እንሰማለን እናያለ እና ይሄ ከምንድን ነው የመጣው ከመገለል ነው ህክምናውን የሚሰጡ ተቋማት ይሄ ችግር ሲኖር ወደ አለርት አለርት ብቻ ያለ ህክምና ያለው የትም ቦታ ይሰጣል ስለዚህ በየቦታው የሚገኝ መድኃኒት ነው የትም ሊሰጥ የሚችል ነው ልክ እንደ ቲቪ የትም ይሰጣል መድኃኒት። እዛው ቢታከሙ አካል ጉዳት ሳይደርስ ስለዚህ መቆጣጠር የሚቻል በሽታ ነው። በቀላሉ ትንሽ ነው የሚፈልገው፣ ትንሽ ኮሚትመንት፣ ትንሽ አጋር አካላት፣ መንግስት የተወሰነ ስቲፕ ያለውን ሀይል ተጠቅሞ ቢሄድ እንደ እግዚአብሔር ፈቃድ ይጠፋል ብዬ አምናለሁ። ውድ ተመልካቾቻችን የዛሬው የአዲስ ሕይወት ፕሮግራማችን የተመለከታችሁትን ይመስል ነበር። እንደወደዳችሁትና ጠቃሚ የጤና መረጃ እንዳገኛችሁበት ተስፋ እናደርጋለን። በቀጣይ በሌላ ርዕስ እስከምንገናኝ መልካም ጊዜ